እንዴ! አሁን ይች በዚህ እድሜ ላይ እንዴት ነው የምታለቅሰው? ሴትዮ፣ በዚህ እድሜ ላይ ወዮ ወዮ፣ ጉዶኛችኋለሁ፣ በቃ ጉዶኛችኋለሁ። እኔ የቤታችሁ ምህረት፣ እኔ የቤታችሁ፣ እኔ ወንድማችሁ፣ እሷን አጣው ማለት እንደ ሞት ቁጠሩ ነው ያለ ወዲያ አንዱ እንደዛም። ይች ልጅ አሁን እያላቀሳች አልመጣችም። ውዶች፣ እድሜዎች ሴትና እየበለጠች ማለት በጣም ትልቅ ነች አሁን አንቺ አላገባሽም አልወላልሽም እንዴት ነው ምታለ እሺ ባቡራ ፍቅር እያለሽ? ጉድ ጉድ ጉድ ጉድ። ሰላም ሰላም ውዶች፣ እንዴት ናችሁ ደላናችሁ? ያለው እግዚአብሔር ይመስገን እንዴት ዋላችሁ? ተመለሽ የማጠጫላችሁ አሉት ይላላችሁ የማጣውት ምንድነው ምትሲ ቁጥፋ ምትሉ ነገር ይየማጠጫ ያለው ምንድነው? እሱም የቡሩክ ፎንቃ ይዞ እያገለባበጣት እዚ ጋ ይዤ መጥቻላችሁ። ሶ ያም ይህን ቪዲዮ ጨርሳችሁ እንድትሰሙ ፈልጋለሁ። ዘንድሮ ሴቶች አብደዋል፣ ጨርቁ ጥለዋል። በቃ ይምርኑ። ሴቶች ጨርቃችሁን ጥላችኋል። በቃ ይምርኑ። ምትለብሱትን ልብስ ጥላችሁ አብዳችኋል። ነቨር በቃ አብዳችኋል ነው ምላችሁት። በቃ ለውን ተመሪካችሁ ቀልበት ማድረግ ነው የቀረው ብላችሁ ብላችሁ ፎቶ ለጥፋችሁ ፎንቃ ነው ብላችሁ ማለቀስ ጀምራችሁ። የምን ፎንቃ? አረ መጋኛ የሚላችሁ እንደ ጊዜውም አርና ክርስቶስ ተባልተናል፣ ውዶች ተባልተናል። ነሳ ነሳ እኔ ጉዶኝላችኋሉ አማቻችን በቃ ይሄም የሸበላ ባል ተወሰደ፣ በቃ ተወሰደልን፣ አለቀለን። ዘንድሮማ በቃ በቃ ለሴቶች አለቀ። የምር ነው የሚላችሁት፣ ሴቶች አብዷል። ሴትዮው ምን ይሄ ነው? አንቺ አሁን ፍቅር ይዞች ሳይሆን መጋኛ ነው ያዛሽ ሁነት ነው ማጋኛ እንጂ ፍቅር አይደለም። እንደዚህ አይነት ፍቅር የለም በዚህ ድሜ ላይ። አንቺ ፍቅር ይዞች የምታላቅሽ አለች ብዬ ኔ መሸም አላስብም። ገባች ወይ ድን እኮ ነው። እና ይሄንን ፍቅር ሳይሆን ማጋኛ እንዲሆነ መጀመሪያ እንዲታወቅ ፈልጋለሁ። ሴቶች ደግሞ የራሳችሁን አታራክሱ፣ እርካሾች አታራክሱ። እኛ እኳ አላገባንም እኮ ገና ነን። እኔ እኳ አላገባም ማገባት ይቅርና ፍቅረኛ የራሱ የለኝም። ገና ሕፃን ልጅ ነኝ ው ያላደኩም። ደግባት እንዴ አዎ። ስለዚህ ተፋት ንስቲ ይሽ አትለቃቀሱብን፣ ላይ የሰው ህይወት ማንገድ አትዚጉብን። እዛው እዛውእዛውን ተጫረሱ እንዴ ሴቶች። ምን ነው ማለት እኛ ተባርኬን ቀርበት እናረጋላችሁስ። ምን ነው ክብራችሁን እኮ ጣላችሁ እኮ ዘንድሮ። በስመ አብ ወወልድ በመንፈስ ቅዱስ አምላክ አሜን። ሴትዮ አሁን በዚህ እድሜ ላይ ማለቃቀስ ምናምን ምን አመጣ ምን አመጣ ነው? እቲ ነሽኑ ሁሌ ማለቃቀስ። እኛ ያላገባኑ ሰዎች አለን፣ ፍቅረኛም የለለነ ሰዎች አለን። ስለዚህ ለኛ አስቡ፣ ለኛ አስቡልን። አዎ ገና ፍቅረኛ ያለሱ ማያስፈልጋሉ። እኔ ስለዚህ ሴቶች ይርካሽኑ ብሎ እንዳይ እንዳይወቀሰኝ በአንድ ሴት ሲምኩ ሁሉም ሴት ነው የምትሰደበው። ስለዚህ የሴት ሴቶችን ሴ ማታሳድቡ፣ እዛውን ተለቃቀሱ። የአባት አምላክ ያስለቅሳችሁ። ምድረቅ ዝቅ ዘናም ሴቶች ሲታስጠሉ ሲታስጠሉ በጣም ነው የቀፈፋችሁኝ። ዘንድሮማ ሴቶች በጣም ነው የቀፈፉኝ። እኔማ አይ ጉዶኝላችኋለሁ። በቃ በቃ አለቀልን ዘንድሮ ብቻ፣ አንተ ብቻ እግዚአብሔር ገላግልን፣ ከዚ ነገር ሁሉ ገላግልን። እንዴ ማለቀሳለ እንደ ብሎ ብሎ ሰው ማለቃቀስን ጀመሩ። ቀብራራ ጀግና፣ የኔ ፍቅር፣ የኔ ባል፣ የኔ ምናምን፣ የኔ ሸብላ ያላችሁ በየቦታው ሁሉ እየተለጣጠፋችሁ ነበራችሁ። ሰው ብላችሁ ብላችሁ ማለቀስ አልተቻላችሁ አልተቻላችሁ። ማይ አንቺ ሴትዮ ሁሉ ተረጋጊ በቃ። እኔማ ያሰብኩት ነገር ታሳክቶልኝ አልመሰለኝ ዘንድሮ ወይ ባላችሁ። ለማናኛውም ማቻችሁ ቪዲዮችን ጨርሳችሁ ሲሙ፣ ቪዲዮች በጣም እኮ ነው የሚያስቆየ የሴቶች ነገር፣ ሴቶች ረክሷል። እስቲ ኡነት ሴት ልጅ ማለት ነው። ኢራሶን ከፍሪ ሲታረግ በቃ ይሁን ለነገ ህልመኛ ሆና መኖር ፍቅረኛ የትም ማይሄድም ጓደኛ የትም ማይሄድም ፍቅርም የትም ማይሄድም። ፍቅር በአንድ ወይም ፍቅር የወላጆች ውዶች ልብን የሚያገኘው ለነገ ሀሳብና ምኞት ካሌላችሁ፣ ፍቅር በአንድ ልባችሁን ሊወስዳችሁ ይችላል። ለነገ ማታሰቡ ከሆነ ለነገ ምኞት ካለላችሁ ለነገ መኖር ማትፈልጉ ከሆነ ዛሬ በልቼ ዛሬ ሽንት ቤት ገባሎ የምትሉት ከሆነ ዛሬም በልቼ ዛሬ ሻናሎ የምትሉ ከሆነ ፍቅር ይይዛችኋል። ምክንያቱም እንድነው ምኞት ያላችሁ ለነገ መኖር አታስቡማ፣ ለዛሬ ብቻ መኖር የምትፈልጉ። ስለዚህ ፍቅር የት አይልም። ፍቅር ደሞ የሰው ልጅ ልብቶ ልብሎ ያገኛል። ኦኬ

እኔ በጣም ነው ወዲ፣ ሴቶችን አታሳደቡ ጀዝባዎች። በእውነት በአንድ ሴት ስም እኮ ሁሉም ሰው ይሰደባል። የምር ነው የምላችሁት። አንድ ሴት አድካይ ስትሆን ሁሉም ሰው ርካሽ ነው ተብሎ መጠራት አለበት። አንድ ሴት ዝቅ ተብላ ስትገኝ ሁሉም ሰው ዝቅ ብሎ መገኘት አለበት። አረ እንዶ ለአንዳንዶች አስቡ እንዶ፣ እንዴ ጭንቅላታችሁ ይለም እንዴ፣ ቤተሰብ እንዶ ተቃጠለን ኮ ዘንድሮ። አረ በስመ አብ ወወልድ መንፈስ ቅዱስ እንዶ ተውን። አታች ካሉ ለወንድ ልጅ ዝም ብላችሁ አታረክሱ ራሳችሁ። ወንድ ልጅ ከፈለገ የትም አይሄድም። አንቺን ተከትሎ ይመጣል። ተረጋግ ተረጋጊ። አዎ ተረጋጉ። እሺ፣ እግዚአብሔር ሰብር ይስጣችሁ። አሜን